ከዛ ላይ ደግሞ ታለቃቀሳለች። ስለምታለቃቅስ በቃ ምንድን ነው እኛ ያልነው አሁን፣ ቤታዮም እኔም ላናገራት ፈልጌ ነበር ቤታየ፣ ቤታዮ ራሷ በቃ አይለ ተዋትች። ሴትዮ ምንም አላማረችኝ፣ ምክንያቱም የሆነ ጥሩ ነገር አይታይባትም። ምናምን ነገር ፊቷ በቃ ምጥጥ ብሏና ሆነ። የሆነ በቃ ይሄ ምንድን ነው የሚባለው እስክሮ ነው ምናምን የሚባለው እንትን አለ፣ እንደሱ አይነት እንደመታው ሰው ነው ምትመስለው ነው። አረ በስመ አብ! እንዴ እንዲህ ብላለች። እንዲህ እንዲህ ይሄ አጥንቷ እንዲህ ብሏል። ይሄ ወቴዱ ዩቲዩብ ላይ ይሄ እኮ እድሜ ለፊልም ዩቱብ እኮ ጉዱን ነው ያወጣዋል። እና ምጥጥ ብላለች። ይሄ ምንድነው? ወይ ይሄ እንዲ ሄ ታማ የተነሱ ሰዎች እኮ ከሰሞኑን አይተን እኮ ደና ናቸው። አቤት አቤት! ኡፍ እንዲ የሆነ በቃ በሽታ ያለበት ገባቸው አንዳንድ ሰው ታሞ ከበሽታው ከበሽታ አጋግሞ ሲነሳ ደም አለ ደሙ እሷ ኩ ደሟ ምጥጥ ብሏል ይሄ ሰዎች እንደዚህ ታማ አንዳንድ ጊዜ ሳምባ ወይ ኤች አይ ቪ ምናምን ይዟቸው ምናምን ነገር ምጥጥ ብለው መድኃኒቱ የሚውጡ የለም የሳምባ መድኃኒት ምናምን ጥ እነሱ ነው የደነገጥኩኝ እና እግዚአብሔርን ደንግጬ ቅድም አይ ቤታዩ ደው ይለኝ ትላንትና ደው ይለኝ አልኩኝ ደግሞ እዚህ ላይ ነው ተጣማለች እ ተጣማለች ተጣማለች ሲሉ ሳይ ተጣማለች ቆይቼ፣ ምክንያቱም አንዳንዴ ሰው ቴንሽን ካረጋችሁ ውስጣችሁ ከጨመረ በኋላ ከጨመራችሁ በኋላ ያ ሰው እንደዛ ስለሚመስላችሁ ቆይቼ፣ ዛሬ ሰዓት እንትን ብላለች። ከዛ ላይ ታለቃቅሳለች፣ ልጄ ታማ ምናምን ስትል። እናቴ እኛ ለምን ስበብ እንሆናለን? ያ ለነገሩ የእሷ የሚቆጠር ቪዲዮ ይውጣ። ለነገሩ ማንም ሊናገረኝ አይችልም። እሷ ያደረገችው ይበልጣል። እኛ ምንም እኛ መለስ ናት ስትናገር እንጂ ምንም ያለችው ነው የተባለችው። ቅንድቡ ሁሉ ብታይ እንዲህ በሜካፕ መሸፈን ፈልጋለች። ነገርየውም ማለት ነው። በሽታ ደግሞ አይደለም። ሜካፕ እናቴ ማስክ አይሸፍነው። በሽታን አይሸፍነውም እናቴ። እርጅና መሰለሽ። እንደ እርጅና ቢሆን እናቴ ቦቶክሱን በዚህ ጠቅ በዚህ ጠቅ እዚህ ጋራ ጠቅ እዚህ ጋራ ጠቅ ተደርጎ ፊትሽ ይሸፈናል። እናቴ እንትን አይሸፈንም። በሽታ አይሸፈንም። ወጣ ፍጥጥ ብሎ ካነጋገርሽ ራሱ እያልሽኮ ነው የምታወሪ። አረረፍቱ ሰጂ ሴትዮ እንዳትደፊ። መኪናውንም መልሺ። በአራጅ የሚወጣ ከሆነ ቤቱንም ሽጪ። ድሮም ተናግረናል ተናግረናል። ለወንድ የሚሰጥ ገንዘብ አለ፣ ብዙ ነገር አለ። ይሄንንም በ15 ፐርሰንት ይሏቸዋል፣ ያስገዟቸዋል። ብድር ነገር ጥሩ አይደለም። እንደዚህ ሀገር እንኳን ብድር ወስደሽ የምትመልሹ ብድር አይደለም፣ ችግር ነው እናቴ። ያ ኢትዮጵያ እናቴ፣ እኛ እዚህ ሀገር ስንበደር ለብድሩ ኢንሹራንስ እንገባለን። እኛ እንኳን መክፈል ቢያቅተን ኢንሹራንሱ እንዲከፍለው። ብሩን ታስረከበ ያለሽ ኢንሹራንሱ ይሰራበታል። ትላቀቅ ያለሽ ለብድሩ ራሱ ኢንሹራንስ ትገቢ ያለሽ። እዛ ግን እንደዚህ አይነት ሲስተም ያላችሁ አይመስለኝም። ሞኝት ሞኝ ነሽ አለቀልሽ። ለዚህ ኮ ነው ከጧት እስከ ማታ እኮ እያለቀሰች እዚህ ቲክቶክ ላይ ዳይ ቦዬ ዳይቦ ዳይቦ ይ ዳይቦ ትያለሽ እኔ ቲክቶክ ላይ ያልመጣ አቤት አቤት አቤት እኛ እናቴ ብር ከሆነ ሽንት ቤት መሄደን እንለቅማለን። ቤታዮ ላይ ያለው አምላክ ነው እንጂ መልሶ እንጂ እኮ ቤታዮ እኮ ምን መጥፎ ነገር ከሰው የተለየ እኮ ተናግራት አይደለም ግን የሆነ ቤታዮ ላይ ማ የሆነ ነገር ማል ቀልዋን ቤታዮ እኮ እኛ ስትሰድበን እኮ አንዳንዴ እኮ እንደ ዘፈን ነው እኔ የምቆጥረው ያ እንደ ዘፈን ነኮ ኮም ቆጥሮ ስትሳደብ ለ እግዚአብሔር አስደንግጣኝ አታውቅም። ምክንያቱም አንደኛ ልጅም ስለሆነች በቃ በቃ በቃ በቃ ነው እንጂ ክፋትም የላትም። እኔ ግን አሁን የቤታዩ ስድብ አብሮ የሆነ ነገርማ የተላከ ነገርማ አለ። ቀልቧን እኮ ነው የገፈፈቻት። ቀልቧ አረ ብዙ አረግጠቻትም ማለት ኖርማል ነው የመለሰችላት። ተይ እኔ አባቴን አትስደቢ እንዲያው እረ፣ ቤታዮ እኮ እየተለማመጠች ነው የተናገረቻት። እንዲያውም ነው ነው መጥፎ ነገር አልተናገረችም ማለት እንዴማንንያ ያስደነገጣት ዩቱብ ላይ ስለመጣችባት ነው። አንድ ዩቱብ ቤታዩ ዩቱብ ላይ መምጣቷ በቃ ገቢዋ እንደሚዘጋ አወቀች። ከዛ ደግሞ እግዚአብሔር ደሞ ሲቀጣ አድሰንስ ብሎ ዩቱቧን ጥርቅም አሁን የሁለት ዩቱብ ባለቤት ሆኛለሁ። ስቲ አይሰራም፣ እሱም አይሰራም፣ እሱም አይሰራም። ችግር ይፈጠርብሻል። ታክስ ለአሜሪካና ለአውሮፓ ምትከፊ ከሆነ አምስት ሳንቲምም አይደርስሽም። በዚህ አይነት ስለዚህ መስራት ይደብርሻል። አሁን ከወር በኋላ አይ ኔ ላቆመው ነው ት ያለሽ። ምክንያቱም ግብር መክፈል ግብር ሳትከፍል ለኢትዮጵያ መንግስት አትከፍል። ምን እንደ ግብር ለኢትዮጵያ መንግስት ግብር የኢትዮጵያ መንግስትማ ያው አንድ ከብልጽግና አንዱ ስለሚደክልሽ ኢትዮጵያ ውስጥ ቁጭ ብለሽ እየሰራሽ ብር በባንክ ሊላክልሽ ነው ወይስ ነገሩ በጥቁር ሊገባልሽ? ያ ላይሰንሱን አድሰንሱን በሌላ አድርጋ ይሆናላ። አላ በአውሮፓ ወይ በአሜሪካን አርጋለች አድሰንሱ። ለዛ ኮ ነው ማለት እሷ ትሰራለች። ለምሳሌ 2000 ኤሮ ካገኘች 1200 ኤሮ፣ 300 ብቻ ነው የሚደርሳት ማለት ነው። ከዛ የአድሰንስ ያደረገላት ሰውዬ በአሜሪካን ሀገር ግብር ታክስ ይከፍላል ወይ በካናዳ? እንደ ሰማነው ከሆነ ካናዳ ነው አሉ ይከፍላል። ከዛ ወላ ስታየው ባዶ ነው። ሲመነዘር ደግሞ ወደዛ፣ ወይ ድሀ ስለሆነች ተስማምታ የሰጣትን በልታ ትኖራለች። የኢትዮጵያ መንግስት ደግሞ ብር በገባ ቁጥር ደግሞ ሊያስከፍል ተዘጋጅቷል። እና በቃ ከቤት ወጥታ አስፓልት ላይ እናገኛታለን። ለዚህ ነው ተማሪ ያልሽ ተማሪ ወደ ንግድ ግቢ ያልሽ፣ ለዛ ነው። ከዛ መጨረሻሽ እንግዲህ የቤታየሁ ልጆች እንዳዩ የቤታዩ የጂጂ ክያ እንዲነረ ሊያ፣ ወይ አንቺ ምን እንደዚህ እሺ። ኢትዮጵያ ደሞ በጣም ችግር እኮ ነው። እዚህ ሀገር ግን ስራ ክብር ነው። ገባችሁ? ዩቲዩበርም ሆንሽ ቲክቶከርም ሆንሽ ምን በይ ምን በይ ምንም አይመስላቸውም። እዛ ግን ወይ ይላሉ። በቃ አገልግሉም ሲጠፋ ቁርጡም ሲጠፋ

ወይኔ ጌታዊ ያረ በስመ አብ ወመንፈስ ቅዱስ አሐዱ አምላክ። ይቅር በለኝ ጌታዬ፣ ይቅር በለኝ። እኔ እናቴ ይቅር በለኝ። በሰላም መሄድ ነው የምፈልገው። እንደውም ቤታዬ ተለውጣለች በጣም በእውነት። ደግሞ አታዋጣትም ዩቱብ ላይ ምናምን ካልሆነ በስተቀር አታዋጣትም። አንተ ሰውዬ፣ እኔ ደሀ አልፈልግም አልኩኝ። አንተን በውስጥ አላዋራ ደሀ አልፈልግ። እኔ ደሀ እንዲያዋራኝ አልፈልግም። ደሀ አልፈልግ። እንደ ሊያ መውደቅ ነው የሚመጣው። እናቴ፣ እኔ ድሮ ብልጥ ሁኜ ጠርቀምቀም ጠርቀምቀም ማድርጌ ኢንሹራንሴ ባላስቀምጥ ኖሮ ዛሬ እዚጋ ቁጭ ብያታገኝ የኔ ሳ እኔን እያጠብኩ ውር ውር እያልኩ ነበር ብታገኘ። እናቴ፣ ከደና ተጠጋ ወይ ከደና ተወለዳለ። ተነጭ ስትጠጋ ሆ ሲስተም አለ ቁጭ ብለምትበላበት ተንጭ ልጅ። ተይ፣ እንደው ተይ ታይ፣ ርጅና ይመጣል፣ እድሜ ይሄዳል። ይህን ነገር አርግ ሲሉኝ ራ ምናምን